ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? ዛሬ አርሰናልን የተመለከተ መረጃ ለማንሳት ወደናል። አርሰናል አዲስ ስፖርቲንግ ዳይሬክተር መሾሙ በይፋ ታውቋል። አንድሬ ቤርታ፣ የቀድሞው የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር፣ አሁን የአርሰናል የቀያዮቹ አዲስ ስፖርቲንግ ዳይሬክተር ሆኖ መሾሙ ተሰምቷል። ሰውየው ትልቅ በዝውውር ልምድ ያላቸው ትልቅ ስፖርቲንግ ዳይሬክተር ናቸው። በአርሰናል ምን አይነት የዝውውር መንገዶችን ይከተላሉ፣ እነማን ተጫዋቾችንስ ያመጣሉ የሚለው ካሁኑ እየተጠበቀ ይገኛል። ይህንንና ሌሎች ተያያዥ ጉዳዮችን እናነሳለን። በአትሌቲኮ ማድሪድ እያሉ ከትልልቅ ዝውውሮች ጀርባ ስማቸው ይነሳ ነበር። አንድሬ ቤርታ። ስለዚህ ጉዳይ በስፋት የምንቃኝ ይሆናል አብራችሁን እንድትቆዩ እንጋብዛለን። በዛውም አርሰናል በክረምቱ የዝውውር መስኮት ኢላማ ያደረጋቸው ተጫዋቾች እነማን ናቸው? እነማንንስ ሊያስፈርሙ ይችላሉ የሚሉትን ጉዳዮች እናነሳለን። አብራችሁን እንድትቆዩ እንጋብዛለን። አርሰናል እንደሚታወቀው በትላንትና ሁለት ነው አንድሬ ቤርታን በይፋ አዲሱ ስፖርቲንግ ዳይሬክተር አድርጎ የሾሞ። 53 ዓመታቸው ነው። ስፖርቲንግ ዳይሬክተሩ በአትሌቲኮ ማድሪድ ለረዥም ዓመታት ቆይተዋል። በጣም ውጤታማ ነበሩ ማለት ይቻላል። በቆይታቸው ትልልቅ ዝውውሮችን ሲያከናውኑ ነበር በአትሌቲኮ ማድሪድ ቤት እና ወደ አርሰናል በመምጣቴ እጅግ በጣም ደስተኛ ነኝ የሚል አስተያየትን ሰጥተዋል። ከፊርማቸውን ካኖሩ በኋላ ማለት ነው። በጣም ትልቅ እድል ነው ወደ አርሰናል መምጣቴ። ጥሩ ስራዎች እንሰራለሁ ብዬ አስባለሁ። በአርሰናል ደስ ብሎኛል ወደ አርሰናል በመቀላቀል የሚል አስተያየት ሰጥተዋል። አርሰናል ባለፉት አመታት ያለፈበትንም የዝውውርና ቡድኑ የተገነባበትንም መንገድ አድንቀው ሲያወሩ ሪስታብሊሽ የተደረገበትን መንገድም ሲያወሩ ነበር በአውሮፓ የእግር ኳስ መድረክ ላይ ይህንንም ሲያደንቁ ነበር። አርሰናል ትልቅ ታሪክ ያለው ቡድን እንደሆነ አውቃለሁ፣ ለዚህም ወደፊት እንዲሳካለት የተቻለኝን ሁሉ አደርጋለሁ የሚል አስተያየት ነው የሰጡት እንደሚታወቀው በአትሌቲኮ ማድሪድ ከአስር ዓመታት በላይ ቆይታ አድርገዋል አንድሬ ቤርታ። አርሰናል በኃላፊነት ከመሾሙ በፊት አንድሬ ቤርታን የተለያዩ ሲቪዎችን ተቀብሎ እየመረመረ እንደነበር ታውቆ ነበር እና በጣም የተሻሉ ሆኖ በመገኘታቸው ነው ለዚህ ክብሬ የበቁት። ጣሊያናዊ ናቸው። የተለያዩ ልምዶችን አላቸው። ለምሳሌ ልምድ ካዳበሩበት አንድ እንትን መካከል በጣሊያን ውስጥ የፋይናንስ ጉዳዮች ላይ ሰርተዋል። ይህም ደግሞ የተጫዋቾች የዝውውር የገንዘብ ተመን ላይ ጥሩ ልምድ እንዲኖራቸው አድርጓል ተብሎ ይነሳል። አሁን ወደ እንግሊዝ መጥተዋል። ከአስራ ሁለት ዓመታት የአትሌቲኮ ማድሪድ ቆይታ በኋላ ቀጣዩ ጊዜያቸው ምን ይሆናል የሚለው ደግሞ ተጠባቂ ነው። ራሳቸውን እያዘጋጁ ነበር፣ ከጃንዋሪ በኋላ ከአትሌቲኮ ማድሪድ ለቀው ነበርና ለአርሰናል ስፖርቲንግ ዳይሬክተር ከታጩ በኋላ አንድ ሲያደርጉ የነበሩት ነገር እንግሊዝኛን መማር ነው። እንደሚታወቀው የጣሊያን የዘር ሐረግ ያላቸው ናቸው። እንግሊዝኛን ግን ሲማሩ እንደነበር ነው በለንደን የተሰማው። ይህም ደግሞ ለቦታው እንዲታጩ አድርጓቸዋል ተብሏል። እና አንድሬ ቤርታ በስፋት በደንብ የሚታወቁበት አንድ ጉዳይ ምንድን ነው? የዝውውር ገበያዎችን የማጥናት ትልቅ አቅም ያላቸው እንደሆነ ይነገራል። አውሮፓ ብቻ ሳይሆን በሌሎች የዓለም ሀገራትም የተለያዩ ተጫዋቾችን የማደን እና የማሰስ አቅም እንዳላቸው ነው የተገለጸው። ከተጫዋቾችም እንዴት ትርፍን ማግኘት እንደሚችሉ በደንብ የሚችሉ ስፖርቲንግ ዳይሬክተር እንደሆኑ ነው በአትሌቲኮ ማድሪድ ቆይታቸው ያስመሰከሩት። በቆይታቸው ለምሳሌ ላይ ካስፈረሟቸው ተጫዋቾች መካከል አንደኛው ሮድሪ ነው። አንቷን ግሬዝማን እና ጂያኖ ብላክን አነስተኛ በሚባል ገንዘብ ማስፈረም ችለዋል። ይህ እንትን ከወዲሁ አርሰናል ያስፈርማቸዋል ተብሎ የሚጠበቁትንም ተጫዋቾች እንዲያሳኩ ያደርጋል የተባለውም ከዚህ በፊት የነበራቸው የተጫዋቾች የማስፈረም አቅምና ችሎታ ነው እየተባለ ይገኛል። የቢዝነስ ሰው እና ቢዝነስ ማይንድ የሆኑ እንዴት ተጫዋቾችን ገዝቶ እንዴት ማትረፍ እንደሚቻለ እና ከዛ ባሻገር ደግሞ የትኛው ተጫዋች ወደ ቡድኑ መጥቶ ጥሩ ይንቀሳቀሳል የሚለውንም ጥሩ የመገምገም አቅም ያላቸው እንደሆኑ ነው የተገለጸው። አሁን በአርሰናል በዋናነት ያገኛሉ ተብሎ ወይም ደግሞ ኃላፊነት ይጣልባቸዋል ተብሎ የተጠበቀው የዘጠኝ ቁጥር አጥቂን ወደ ቡድኑ የማምጣት ዋነኛ ተግባር ነው። እንደሚታወቀው አርሰናል በዘንድሮ የውድድር ዘመን የአጥቂ ችግር፣ የአውት ኤንድ አውት ዘጠኝ ቁጥር አጥቂ ችግር እንዳለበት ይታወቃል። ምናልባት አርሰናል ከኦባሚያንግ በኋላ ሁነኛ የዘጠኝ ቁጥር አጥቂ ማግኘት እንዳልቻለ የዘንድሮ የውድድር አመት ያሳያል። ጋብርኤል ጄሱስን አስፈርመው ነበር። ያም ሆኖ ግን ጋብርኤል ጄሱስ ጨራሽ አጥቂ ሆኖ አልታየም፣ ባሳየው ብቃት ማለት ነው። አሁን በክረምቱ የዝውውር መስኮት ይህንን ለማድረግ የተለያዩ ተጫዋቾችን እንደሚያስፈርሙ ይጠበቃል አንድሬ ቤርታ። ከነዚህ መካከል ደግሞ አንደኛው የኒውካስሉ የፊት መስመር ተጫዋች የሆነው አሌክሳንድር ኢሳክ ነው። ኢሳክ በዘንድሮው የኒውካስል ቆይታው ድንቅ እንቅስቃሴን እያደረገ እንደሆነ ይታወቃል። በርካታ ግቦችን አስቆጥሯል። ይሄኛው የመጀመሪያው ኢላማ ይሆናል ተብሎ ይጠበቃል። ምናልባት የአንድሬ ቤርታ በክረምቱ ይሰራቸዋል ተብሎ ከሚጠበቀው ነገሮች መካከል አንደኛው በክለቡ ያሉ ተጫዋቾችን የመተካት ስራ ነው። እንደሚታወቀው ጆርጊኒዮና ቶማስ ፓርቴ በዘንድሮ የውድድር ዘመን መጠናቀቂያ ወይም ደግሞ መገባደጃ ላይ የኮንትራታቸው ያበቃል እና እነርሱን የሚተካ ያው እድሜያቸውም እየገፋ ስለሆነ ምናልባት በቀጣይ የአርሰናል ፕሮጀክቶች ውስጥ ታርጌት ተደርገው ላይያዙ ይችላሉ እና ለእነዚህን ተጫዋቾች የሚተካ ተጫዋቾች አማራጭ ተጫዋቾችን ማስፈረም የግዴታ ሊሆን እንደሚችልበት ነው ከወዲሁ እየተነገረ ያለው ለዴቪድ ራያም ሌላ ግብ ጠባቂ፣ ምክትል ግብ ጠባቂ ለማምጣትም ጥረት እንደሚያደርግ ነው እየተነገረ የሚገኘው። ከዛ ውጪ በክለቡ የተለያዩ የኮንትራት የሁለት ዓመት ኮንትራት ያላቸው ተጫዋቾች አሉ። እንደ ቡካዮሳካ ያሉ የክለቡ ወሳኝ ተጫዋቾች፣ ዊሊያም ሳሊባ እና ጋብሪኤል ማጋሌሽ ያላቸው የኮንትራት ጊዜ ሁለት ዓመት ነው እና ከዛ በተጨማሪም ሉዊስ ስኬሊ ኢታን፣ ኖያኔሪ በክለቡ እንዲቆዩ ለማድረግ የተለያዩ ስራዎችን መስራት እንዳለበት እየተገለጸ ይገኛል። ለዚህም አንዱ የቤት ስራ ይሄ እንደሆነ እየተገለጸ ይገኛል፤ በክለቡ እንዲቆዩ ኮንትራት የማስፈርም ስራ። አንድሬ ቤርታ በአትሌቲኮ ማድሪድ ቆይተው ትልልቅ ተጫዋቾችን በማስፈረም የሚታወቅ ነው። ለምሳሌ ያህል ብናነሳ አንቷን ግሬዝማንን ከሪያል ሶሲዳድ በሚያስፈርምበት ጊዜ በ24.8 ሚሊየን ፓውንድ ነበር በ2014 ያስፈረመው። የሚያስገርመው ነገር አንቷን ግረዝማንን በ2014 ገዝቶ በ2019 ሲሸጠው የሸጡት በ103 ሚሊዮን ፓውንድ ነበር። ያተረፉት ገንዘብ በጣም በርካታ የሚባል ነው። እንደገና በ2021 ላይ 16.5 ሚሊየን ፓውንድ አውጥተው እንደገዙት ይታወቃል። በዚህ የዝውውር ሁኔታ ላይ ዋነኛ ተዋናዩ አንድሬ ቤርታ ነው። ከዛ ውጪ ሮድሪን ከቪያሪያል በ16.5 ሚሊዮን ፓውንድ በ2018 እንዲገዛ አድርጎ ነበር። ለማንቸስተር ሲቲ ደግሞ ሲሸጠው በ62.5 ሚሊዮን ፓውንድ ነው እና ይህ ስፖርቲንግ ዳይሬክተር ምን አይነት የመልመላ አቅምና ችሎታ እንዳለው የሚያሳይ ነው። ሌሎች ተጫዋቾችም አሉ። ለምሳሌ ሉዊስ ሷሬዝን በ2020 በ55 ሚሊዮን ፓውንድ ከባርሴሎና አስፈርመዋል። ዣን ኦብላክን በተመሳሳይ በ2014 በ13 ሚሊዮን ፓውንድ ከቤኔፊካ እንዳስፈርመው ይታወቃል። ማርኮስ ዩሬንቴን ከሪያል ማድሪድ በ2019 ዓመት በ35 ሚሊዮን ፓውንድ አስፈርሞት ነበር። እንግ እንደገና ሌላውንም እንግሊዛዊ ኬረን ትሪፒ በ2019 በሀያ ሚሊዮን ፓውንድ አስፈርሞት ነበር። እነዚህና ሌሎችንም በርካታ ተጫዋቾች ዲየጎ ኮስታ፣ ቶማስ ሌማር፣ ሁሊያን አልቫሬዝ፣ ዣዎ ፌሊሽን አስፈርሞ በመሸጥና በመግዛት የተለያዩ የዝውውር እንቅስቃሴዎችን አድርጓል። አንድሬ ቤርታ ከዛ በተጨማሪ አንድሬ ቤርታ የስፖርቲንግ ዳይሬክተርነት ሚናውን ብቻ አይደለም ሲወጣ የነበረው። ምናልባት በአትሌቲኮ ማድሪድ ቆይታው በጣም ቅርብ ከነበራቸው ሰዎች መካከል አንደኛው ዲየጎ ሲሞኔ ነው። ሲሞኔ እንደሚታወቀው በሪያል ማድሪድ 2016 ላይ በቻምፒዮንስ ሊግ ተረቶ እንደነበር ይታወቃል እና ከጨዋታው በኋላ ለሶስት ሳምንት ገደማ ያህል ዲየጎ ሲሞኔ ስልኩን አጥፍቶ ጠፍቶ ነበር እና ነገር ግን በየቀኑ በሚባል ደረጃ ከአንድሬ ቤርታ ጋር በስልክ ያወሩ ነበር እና ስሜቱን ሊያወሩት የሚችል ስፖርቲንግ ዳይሬክተር እንደሆነ ይነገራል። ለተጫዋቾች እንዲሁም ደግሞ አሰልጣኞችም የቀረበ አይነት ተደርጎ ይነሳል። ይሄ ሌላኛው ያለው ኳሊቲ ነው ማለት ይቻላል። ሌላኛው ይህ የስፖርቲንግ ዳይሬክተር መለያና ኳሊቲ ነው ተብሎ የሚታሰበው ነገር የማኔጅመንት ችሎታ ነው። ቡባከር ካማራና አድሪያን ራቢዮን በተመለከተ ለአትሌቲኮ ማድሪድ አይሆኑም ብሎ አንድ ጊዜ ባደረገው ግምገማ እንደማይሆኑ አስረግጦ ተናግሮ ነበርና ከሜዳ ውጭም ያሉ ያለውን የስፖርት ህይወታቸውን የተጫዋቾችን ማለት ነው ለማየት ይሞክራል። ለምሳሌ የአድሪያን ራቢዮን እናት ያወራና እናትየው ያው ልጇ ስለሆነ ልጄ መጫወት ያለበት እዚህ እዚህ ቦታ ነው እዚህ እዚህ ቦታ ነው ብላ አስተያየት ትሰጣዋለች። ነገር ግን በዚህ ጣልቃ ገብነት ደስተኛ ያልሆነው ከዛ በኋላ ተጫዋቹን አትሌቲኮ ማድሪድ እንዳያስፈርመው አድርጓል። ሌላው ቡባከር ካማራ ነው። ካማራ አሁን በአስቶን ቪላ ይጫወታል እንደሚታወቀው ና። ወደ ቤቱ ሄዶ ወደ ቤቱ ከሄደ በኋላ በባዶ እግሩ ካልሲ አድርጎ ሲንቀሳቀስ ተመለከተው ና ለአንድ ቡድን ፕሮፌሽናሊ ለሚጫወት ቡድን አይሆንም ብሎ ይሄ የቀይ ካርድ የማሳየት አይነት አድርጎ ንተን ብሏል። እና ይህን የመሰለ ፐርሰናል ላይፍ ውስጥም በመግባት አንድ ተጫዋች ሊኖረው የሚገባ ኳሊቲ ምንድን ነው የሚሉትን ነገሮች ሁሉ አሰስ በማድረግ ይታወቃል። እነዚህን ሁለት ተጫዋቾች ቡባከር ካማራና አድራን ራቢዮ አትሌቲኮ ማድሪድ እንዳይፈርሙ ካደረጋቸው ነገሮች መካከል እነዚህ ሁለቱ አጋጣሚዎች ይጠቀሳሉ። እኚህንና ሌሎች መሰል ኳሊቲዎች ያሉት ነው ስፖርቲንግ ዳይሬክተሩ ምናልባት አንድሬ ቤርታ በቀጣይ በአርሰናል ምን አይነት ተጫዋቾችን ያስፈረማል የሚለው በጉጉት የሚጠበቅ ነው። ቪክተር ጊዮኮሬሽ እና ኢሳክን ዋነኛ ኢላማ አድርጓል ለዝውውር መስኮቱ ማለት ነው። አርሰናል ያለበት የአጥቂ ችግር ይታወቃል። በቀጣይ ሁለቱን ተጫዋቾች ያስፈርማል ተብሎ ይጠበቃል። ወይንም ደግሞ ከሁለት አንዱ የአርሰናል ኢላማ ይሆናሉ ተብሎ ይጠበቃል። አርሰናል ካለበት የግብ የማግባት ችግር አንጻር ማለት ነው። የኮከብ ስፖርት ቤተሰቦች ለአርሰናልን የተመለከተውን መረጃ ይህንን ይመስል ነበር። በቀጣይ በሌሎች ርዕሰ ጉዳዮች እንገናኛለን። መልካም ጊዜ